ኦል ብሩክ ዩ አር ዩ አር ኖት ጉድ ዩ አር አናዛር ገል ላቪንግ ጋ ዩ ዩ። እናንተ ትላንትና አልነገርኳችሁም? ፓሪስን ጀርመን እና አርሰናል ኳስ አላችሁ ብዬ ነግሪያችሁ ነበረ እና ታውቃላችሁ ብሩኬ በጣም ቀንደኛ ደጋፊ ነው። ሁሉም እዛ የነሱ ግሩፖች አብዛኛውን እዛ ያሉት ቀንደኛ የአርሰናል ደጋፊ ናቸው እና በጣም በሚያሳዝን ሁኔታ ቪዲዮ ላስገባላችሁ ነበረ። ቪዲዮ ሙዚቃ ስላለው ደግሞ ሙዚቃ ሚዩት ማድረግ አልችልም። ኮፒራይት ጠየቀኝና ቆርጬ አወጣሁት። ቤተሰብ እና ብሩኬ ሲያብድ ነበር። ቤተሰብ፣ በጣም ያሳዝናል። በጣም ያዘነው በጣም ከሚገባው በላይ ልባቸው ተሰብሯል፣ የአርሰናል ቤተሰቦች እና የቡሩኬን ብታውድ ደግሞ በጣም ነበር የምታዝኑት። እውነት ኮይ በእንትን አስገባላችኋለሁ፣ እንትን ላይ በእንትን ለቅላችኋለሁ፣ በምንድን ነው ሾርት ቪዲዮ ለቅላችኋለሁ እና በጣም ያሳዝን ነበር ቤተሰብ። እውነት በጣም ነው ያዘንኩት፣ እኔም አዝኛ አለሁ። ትናንትና እንግዲህ እኔ የሚገርማችሁ ነገር ኳሱን ለማየት ሂጄ ስንሳት እንደገባ አይኒ ነታዩትም። ኳሱን ለማየት አጠገባችን አለ ኳስ ቤት ኳስ ያሳያሉ። ማርያም ሰዓት እንደገባ ታውቃላችሁ? ስድስት ሰዓት ከሌሊቱ ኳስ ሳይ ስድስት ሰዓት ከሌሊቱ። በጣም አዝኝ ነው ይገባው፣ በጣም ተናድጅ ነው ይገባው። ከዛ እንትን እንዳልኩኝ ወዲያው ቪዲዮ የብሩኬ ቪዲዮ ደረሰኝ። በጣም ነው የገረመኝ። በቃ በጣም በጣም ያሳዝናሉ። ምንም ሊደረግ አይቻልም ቤተሰብዬ። እና ያው ዛሬ ሳምንት ሌላ አለ ጨዋታ፣ የዛሬ ሳምንት ማለት ነው። የዛሬ ሳምንት ልናሸንፍ እንችለን እንችላን። አብሽር ቡራዬ በጣም አዝነናል ኤፍሬም፣ በጣም አዝነናል። ይሁን እንግዲህ ምን ታረጉ፣ አትችሉም። በቃ ሳምንት ልናሸንፍ እንችላለን እና በተረፈ ደግሞ በሰርጉ ደግሞ በስማም እናንተ በቃ ቪዲዮ ምርጥ ምርጥ ቪዲዮ የተለቀቀ አለ እንዴ? አይታችኋል? አቤት ዩቱበር፣ አቤት ወይኔ፣ ወይኔ! ምን አለ ብሄድኩ ኑሮ እውነት፣ ባልጋበዝም ዝም ብዬ አይኔን ፍጥጥ አድርጌ እንደው ዝም ብዬስ ብሄድ ግን ያሳፍራል። ቤተሰብ ዝም ብሎ መሄድ ያሳፍራል ያሳፍራል እንጂ ባያሳፍር ይሄድ ነበረ። ህጄ እንዶ ቢያንስ እንኳን ከሀይሚና ከቡራ ጋር እንኳን ፎቶ ተነስች ይምጣ ነበረ። ቢያንስ ቪዲዮ ቀርጽ ነበረ። ቢያንስ የሆነ ስጦታ ይዤ ብሄድ እኮ ችግር የለም ነበር። ግን ምንድነው ደግሞ እኛ ባህላችን ላይ የሆነ ሼ የሚባል ነገር አለ። ሳት ጠሩ አቤት፣ የሴጣን ጎረቤት እንደሚባሉ ማለት ነው። እና ዩቱበሮች ጠቅላላ ነበሩ። በጣም ሚያምር ሚያምር ሰርግ ነበረ። አቤት ጭፈራ ሲጨፍሩ ዩቱብ ጠቅላላ ላይ ዩቱበሮች አቤት ግን ካሜራዎች በጣም ብሩክ ላይ ነው ያበዛችሁት። እንደዚህ አይደረግም። ሁሉም ላይ መቅረጽ ነው ያለባችሁ። አቤት ብሩክ ላይ ነው ሁሉም፣ እና አይታችኋል፣ ሃይሚዬ ከብሩኬ ብሩክ አጠገቡና አይታችኋል። ብሩኬና ሃይሚ ፍለፍለፍ ልፍት ነው እንደዚህ። ሃይሚ በቃ ሸብ ሸብ ሸብ ነበር ስታደርግ ነበር፣ ከፍ አድርጋ እጇን የእኔ ማር ከፋ አርጋ ማርያም ንጇን ከፋሸሸብ ለበስታረግ የነበረው በጣም ደስ ሲሚንስርግ ነበረ እና እግዚአብሔር መስገን ትላንትና የሚያው ፕራንኩም አሪፍ ነበረ። ፕራንኩም ተጠናቋል። እኛ ትላንትና ሁላችንም ብሩኬ ላይ የፈረዳችው ጠቅላላ ዛሬ እዚህ ኮሜንት ላይ እየገባችሁ በስተት የጻፋችትን ኮሜንት ብሮኬ እንዳችሁ ሰደባችሁ ትች ካላችሁ፣ እዚህ ጋ ይቅርታ እያላችሁ አዳሜ መጽሐፍ አለባችሁ። እውነት ብሮኬን ዝርጥጥ ነው ያደረጋችሁ። በጣም ፍቅር እንደዚህ አይደለም እንዲ እንዴት ነው እንዴት ነው ኦዲየንስ ኦዲየንስ እኮ አንድ ቀን ከተሳሳተ እኮ በቃ ወይኔ ወይኔ ወይኔ፣ አትሳሳቱ፣ በቃ ታዋቂ ሰው ትንሽ ስህተት እንትን ካረገ፣ ደግሞ ስህተት እኮ ልሜ ፕራንክ ነው። አትስሩ አንላቸውም፣ እንግዲህ እነዚህ ልጆች እንግዲህ አትስሩ አንላቸውም። ስለዚህ ፕራንክ እንደሆነ ሳናቅ እስከ መጨረሻው ሳናይ ገብተን ሙልጫ አርግን የሰደብ ናቸው። አቤት ብዛተው፣ አቤት ብዛት፣ አቤት ህዝቤ፣ አቤት ህዝቤ፣ መጀመሪያውኑ እኩን ሚያየው ደግሞ ለተንኮል ደግሞ ሰው መጀመሪያ መግቢያ ነው የሚያደርገው። መጀመሪያውን አም ብሩኬ ምንም ነገር እንትን ያለው ነገር ፕራንክን ያደረገው በቃ ግን አቤት ወረዱበት። አይ ስዌር ቱ ጋድ አይ አም ሶ ኖት ጉድ አም ቬሪ ቬሪ አይ ስዌር አይ አም ሉኪንግ ቬሪ ክራይንግ። እናንተ እንግሊዝኛ ለሰው እኮ አም ቬሪ ክራይንግ አይ ስዌር አይ አም ሉኪንግ ዋይ ዋይ ብሩኬ ኢዝ ፕራንክ ፕራንክ ኢዝ

ኢ አም ቶኪንግ ዚስ ኤቨሪባዲ ኦል። ብሩክ ዩአር ዩአር ኖት ጉድ፣ ዩአር አናዘር ገርል ላቪንግ ዩዩዩ ኖ። ሶሪ ሃይሚ ዩ ጉድ። ሶሪ ምን ችግር አለው? ፍቅረኛው አለ እን ሶሪ ብትለውሰ ብሩክ ሶሪ ብላት ምን ችግር አለው? ቶኪንግ ቶኪንግ ቶኪንግ አባውቲንግ ሃይሚ ኤንድ ብሩኬ ወደፊት በእንግሊዝኛ የምን ነበር የሚባለው? ወደፊት በእንግሊዝኛ ወዲንግ ወዲንግ እንበለው ወዲንግ ወደፊት። ስለዚህ ባካችሁን ባካችሁን ተው እስከ መጨረሻ ይህን ቪዲዮ ይህንን ቪዲዮ ውስጥ እስከ መጨረሻ ሁላችሁም። አንዳንድ ጊዜ እስከ መጨረሻ ሰተም የምትሰድቡ ልጆች አላችሁ፣ ቅስሜን የምትሰብሩ ልጆች አላችሁ። ዋይ አያም ቅስም ስብሪንግ ዩዩዩዩ ሀፒ አይ አም ቅስም አይ አም ቅስም ስብሪንግ ዩ ሀፒ ኖ ሀፒ አይ አም ክራይንግ ዩ ሀፒ ኖ ሀፒ ኖ ሀፒ ጉድ ናይት ኖ ጉድ ናይት አሁን ጧት አይደለ አይደለም፣ ነውን ባይ ባይ።